ዛኪረን ሙጃሂድ ነበር። ታታሮቹ ሲመጡ ታግሎ ያስወጣቸው አንዱ እሱ ነበር እብኑቴሚያ እብኑ ቴሚያ ይሄን ሁሉ ዒልም ሰበሰበና ወደ ኡማው የገባውን አቧራ አራገፈ። ለዘመኑ የሚመጥን ኢጅቲሃዳቶችን ማምጣት ጀመር። ይሄ ትግሉ በዘመኑ የነበሩት መሻይኮቹ ጋር ጥርስ ውስጥ ከተተው። ቀደማቸው፣ ሰፋባቸው። እነሱ ያጠበቁትም ማግራራት የዘጉትን መክፈት ጀመር። እብሩ ቴሚያ የሚታወቀው በገራገር ሀገር ፈትዋዎቹን አሁን ድረስ እሱ የሚቃረኑት የሱን ፈትዋ ይጠቀማል ለምሳሌ አንድ ሰው አንድ ቦታ ቁጭ ብሎ ሚስቱን በሶስት ፈትቸሻለው ቢል መዛሂቦች ሁሉ ምንድን ነው የሚሉት ፈትዋት አለ በሶስት እብኑ ቴሚያ አይደለም አለ አንድ ቁጭ ብሎ ከፈታ አስረም ቢላት እንደ አንድ ነው የሚቆጠራል ዓለም ላይ ያለ ቤቱላውን ሕይወቱን የጠበቀው በዚህ ፈትዋ ለምሳሌ ጠዋፍ አሁን የኡምራ ሐጅ ዳችኋል የኡምራ ፕሮሶስ አሁን እዛ ውስጥ ገብታችሁ አራት ሰዓት ይፈጃል። መሀል ላይ ውዶ ልትፈቱ ትችላላችኋል። ጠዋፍ ላይ ስትጠውፉ ውዶ ማድረግ ሸርጥ ነው አሉ አብዛኛዎቹ አኢማዎቹ። እሱ የእነ ኢማሙ አሕመድን ቀዳና ውዶ ሸርጥ አይደለም። ብትፈታም ጠዋፍህን ጨርስ ብሎ ፈትዋ ሰጥ አሁን ዓለም ሊጠቀሙ የሱም ፈትዋ በተለይ በዚህ ዘመን ሐረም ላይ ገብተ ሶስተኛው ጠዋፍ ላይ ውዶ ብትፈታ መመለሻ የት ከባድ ኗል። አርቆ ማየት የሚችል ኢማም ነበር፣ ብኑ ተይሚያ ፈትዋዎቹ ገራገር ነበር። አስማው ሲፋት ላይ በዘመኑ ጭቅጭቅ ነበረ። በአላህ ባህርያትና ስሞች ላይ ገሩም መንገድ ከኢማሙ አሕመድ ጽቦ አሻዒራዎቹ ጋር ተጋጠመ። የእሱ አቋም ቀላል ግልጽ አረገው። አላህ አለኝን ያለውን ሲፈት እናጸድቃለን

አረብ ሀገር ያለች ስለዚህ አጀንዳ ነው የምታወር። ቡኻሪ እና ሙስሊሚን ያልጨረሰ ወጣት አስማው ሲፋት ላይ ነው ግጥሚያ ላይ እያደረገ ያለ። እብኑ ተይሚያ ረድያላሁ ተዓላ አን ገር ሀገር ፈትዋ ሙጃሂድ፣ በብዕሩ በልሳኑ የታገለ ነበር። ታዲያ ይሄ ጉዞው ጠላትን ወለደበት። የሁዳዎች ተጣሉት፣ ነሷራዎች ተጣሉት፣ ሺዓዎች ተጣሉት፣ ራፊዳዎች ተጣሉት። ታምናላችሁ እብኑ ተይሚያ በህይወት እያለ ሀያ አንድ ጊዜ ታስሯል። ከአንድ ቀን እስከ ሁለት ዓመት ተኩል ድረስ ሀያ አንድ ጊዜ ታስሯል። ይሄ ሰው ጃሃድ ላይ ነው ያሳለፈው። ሚስቴ ማግባት እድል አላገኙም። እናቴን ሚስቲ ዳሪኝ ልላት ብዬ ስሄድ አንድ ጉዳይ ገጥመኛል፣ በዛው ጠፋለሁ። አላገቡም ነበር። አለባበሳቸው መጠነኛ የሆነ ዱኒያ ላይ ግድ የሌላቸው ለዛ ነው ኢማም ስዩጢ ዓለሙ ዙባድ የዛሂዶቹ ምልክት ይሉታል። ማ ዩ ታዲያ ትግል በዛበት ጠላቶቹ ያስፈራሩት ገባ። አንዴ ያስሩታል፣ ሌላ ጊዜ ይፈቱታል። ማ የ ጠላቶቼ እኔ ጋር መማረግ ይችላሉ? አነ ጀነቴው ብስታኒ ፊሶድሪ፣ እኔ እኮ ደስታዬና ጀነቴ ልቤ ውስጥ ነው። ቢገሉኝ ሸሂድ ነኝ፣ ቢያባሩኝ ዝናና አለወጥቼ፣ ቢያስሩኝ ደግሞ ኸልዋይ ይሆንልኛል። አንድ ጊዜ

እብኑ ቴሚያ የዚህ ትውልድ ሞዴል የወጣቱ ሞዴል ለዲን የሚሰሩ ሰዎች ሞዴል ለውጥን ላሰቡ ሰዎች ሁሉ ስንቅ የሆነ ታሪኩ እብኑ ቴሚያ ተሐራኒ እብኑ ከሢር ምን ይላል? ታሪኩ ላይ እብኑ ቴሚያን እስር ቤት ጀናዛውን ልናወጣ ገባን ይላል። በዛን ወቅት የተገኘ ጀናዛ በእስልምና ታሪክ ተገኝቶ ያውቃል። የተጣሉት ሁሉ ሊቀብሩት መጡ። ደነገጡ፣ ሲያጡት ደነገጡ። ይህን ትልቅ ሰው ጀናዛውም በዚህ ልክ ህዝብ አልተገኘም ይላሉ ኢማም ብኑ ሐጀር ላስከላል ፊቱን ስናየው ትንሽ ሽበት ብዙ አልነበረው ሽበት ጣል ጣል አርጎበታል ማ ተረከ ማለን ገንዘብ አልተወም ወላ ወለደን ልጅም አልነበረውም ወላኪን ተረከ ኡመተን ተድዑ ላ ይላል ግን ትውልድ ትትወደ ዱዓ የሚያደርግለት በዚህ ዘመን እኔ የማቃቸው መሻይኮች ውስጥ አንዱ ሐጅ ላይ ሰው አገኘው ምን እያደረክነው ነው ባለፈው ዓመት ሐጅ አርገ ይላሉ አዎ

ይቅር ባይ ነበር። አንዴ ይላል ኢማሙ ብኑል ከይም የእሱ በጣም የሚያጠቃው ጠላት ነበር። የሚያሳደው ያሳስረው፣ ስሙን ሊያጠፋው ሊያስገድለው። መጣው ሞቶ ነበር ላበስረው መጣው፣ ይላል ብኑል ከይም ደረሳቸው። እገሌ እኮ ሞታል። ፈናሃረኒ ተቆጣኛል፣ ፊቱ ተለወጠ። ይህም ብስራት ብለ ይዘልኝ ትመጣለ? እሱ እኮ እኔም በመታገሉ አላ አላህ ዘንድ የሰጠኝን ደረጃ ታውቃለህ? የእሱ ትግል እኮ ከፍታ ጨምሮልኛል። ወደ ቤቱ ሄዱ ልጆቹን ሳመ አቀረባቸውና፣ ከዚህ በኋላ የእናንተ አባት እኔ ነኝ አባታችሁ፣ የምትጠይቁትን ሁሉ እኔን ጠይቁ አላቸው። ለአላህ ነው የታገልኩ፣ ለምን ቂሙን ትቋጥረዋል? የተለያዩ በሱ ዘመን ነገሥታቶች ተቃይረዋል። አንድ ንጉሥ እብንቴምያ የሚደግፍ ተተክቶ ነበር። እብንቴሚያ ከስር ሲወጣ አገኘው መሀል ላይ ከ21 እጽሮቹ በአንዱ ላይ

አንዳንዱ ዲ የምታጠፋ መስሎታል፣ ሌላው ቦታው የምትቀማው መስሎታል። አስታውሳለሁ እኛ እስር ቤት እያለን ሀያ ሁለት ዓመት እንዲፈረድብን መጠው የመሰከሩ ሰዎች አሉ። መሻይቆች አሸባሪ ናቸው ብሎ ማለት ከፈተህ። ተፈታን በኋላ መጅሊሱ ልናቋቁም ተጠራ። እነዚህን ሰዎች አቅፈን ስበን ነው አብረ ናቸው ቁጭ ያሉ። በቃ መስሎት ነው የተጣላ መስሎት ነው ያሰ እንድትታሰር እድል የፈጠረ ዳዒ

አንድን ሙስሊም በስህተት ተሳስቸ ካፊር ከምል ይላሉ። አንድ ሽን ካፊር ሙስሊም ብል ተሳስቸ ይሻላል ይላል። ከባድ ነው። አንድን ሰው ሙብተዲዕ ማለት ካፊር ማለት ከባድ ነው። ካልሆነ ክፍሮ ወዳንተ ይመለሳል። ነቢ ዓለይሂ ሰላቱ ሰላም እንዳሉ ካፊር ያልከው ሰው አላህ ዘንድ በትክክል ካለን ክፍሮ ወዳንተ ይመለሳል። ይሄ ቃል አይውጣል። እኛ ሱፊያ ብናገኝ ተከተለ እንሰግዳለን ሰለፊያ ይሁን ኢኽዋን ይሁን ተብሊግ ይሁን ሰለፊ፣ ሁሉም ሰው ኢማም ከሆነ ተከትለው ካረደ ቁጭ ለመብላት ነው። የእስልምና አቋም ይሄ። እብኑ ተይሚያ አራቱም መዝሃብ የሚያከብር ነበር። ብዙዎቹ ከአራቱ መዝሃብ አፈንግጧል ይላሉ፣ በጭራሽ ሐታ ውብ የሆነ ወርቃማ ንግግር አለው ለዚህ ትውልድ የሚያስፈልግ አካዱ አዝም ይላል። እኔ እኮ ልቆርጥ እችላለሁ ይላል። አል ሐቅ አል ሙቢን፣ እውነተኛው ሀቅ ያለ

እብነ ቴሚያ ረዲየላሁ ተዓላ አንሁ አቋሙ ገራገር ነበር። ሰዎችን ማክፈር አይወድም። ለኡማ አንድነት ይጨነቅ ነበር። ሙስሊሙ ደንበሩ እንዳይዳፈር የሚታገል በብዕሩ በሰይፉ በልሳኑ የታገለ ጀግና። ከእብነ ቴሚያ ታሪክ አንድ ሌላ ነገር እንማራለን። አቴሚያ ሴት ነች ብለናል። ሴቶችና የደ አዋሚና ይህ ትልቅ ሰው የሚጠራባት ሴት ነች። ኮትኩታ ትውልድ አወጣች። ስሟ እስካሁን ይጠራል። ሴቶቻችን በደዓዋ ልትሳተፉ ልጆቻችሁን በማቅራት ማኅበረሰቡን በማቅናት ላይ ጉልህ ሚና መኖር እንዳለበት ከዚህ ታላቅ ሰው ታሪክ እንማራለን። ነገር ግን ኢብኑ ተይሚያ ምንም ይሁን ሰው ለይሰ መዕሱም አይሳሳትም ብሎ ሰው ያምናል ከነቢዩ ዓለይሂ ሰላቱ ወሰላም ውጭ ዋስትና የተሰጠው የለ ሐቅን የገጠመባቸው ላይ ፈቢሓ ወኒዕማ ያልገጠመባቸው ማይመስለን ላይ ግለሰብ አይደል። እሱ ራሱ አስተምሮናል። እና ቋል ልዑለማ ዩሕተጁ ለሃ ላ ያሕተጁ ቢሃ ይለ። የዑለማዎች ንግግር ደሊል ነው የሚፈልጉት፣ እንጂ የእነሱ ንግግር መረጃ ይሆን። ከየት ነው የዘገኑት ነው የሚታይ፣ እዛ ነው ይህን ትምህርት የወሰዱት፣ ደረሳቸው ብኑ ልቀይም ምን ይላሉ ስለ ብኑ ቴሚ፣ አንዳንዴ ከብኑ ቴሚ አቋም መውጣት ሲፈልጉ ሃዛ ረእዩ ሸይኪና፣ ይህ የሸኻችን አቋም ነው፣ እኛ ግን ሌላ መንገድ አይተናል ብሎ ያልፋል።

የሰለሙ ወጣቶች እኮ አልሰለማችሁም እየተባለ እንዲህ ሜል ፌስቡክ ላይ እያያችኋል፣ ቲክቶክ ላይ ለምን እኛ ውስጥ ባለ ልዩነት እኛ ውስጥ በፈጠርናቸው ልዩነቶች ሰዎች እንዳይሰልሙ የሰለሙትም አልሰለማችሁም እየተባለን፣ ሰውም ቢዚ እናድርገው። እነ ኢማም ሑጀቱል ኢስላም አብልሓሚድ አልገዛሊ አንድ አቋም አላቸው፣ ኢልጃሙል አዋም

አንድ ቦታ ላይ አንድ ጋዜጠኛ አንዱን ጠየቀው፣ ሃል አንታ ሻሪ። ያ ሻሪ ፀጉር የሚለውን ቃል ያውቃል። አጋጣሚ ደግሞ መላጣ ነው፣ ፀጉር አለው መስሎታል። እኔ ሻሪ አይደለሁም አለው። ለምን አለው፣ ፀጉር የለኝም አለ። ሌላኛውን ጠየቀው፣ ሃል አንታ ማቱሪዲ። ማቱሪዲ ሲለው አይደለሁም አለ። ለምን ሲለው ላ ኡሪድ አለ። ማቱሪዲ ማለት ማቱሪድ አልፈልግም ነው ቃሉ። አንተ ማትፈልግነህ እንዲያለው እንዲ ያለው መስሉት አይ ፈልጋለሁ አለ። እሱ ህዝቡ ያቀው እዚህ እስከተን ነው። የዓሊሞችን ጨዋታ የተራ ወጣቶች ጨዋታ አለ። ዓሊሞቹ ፊት ለፊት እናው እንወያ የህዝቡን ግን ቢዚያ እናርገው። በቲክቶክ በፌስቡክ ቢዚያ አርገነዋል። ህዝቡ እንዴት ይሄ ወጣት ቁጭ ብሎ ተፍሲር ይቀራል? እንዴት ነው ይቀራው? ትልቁ ወሲያችን ይሄ ወጣት ከብኑ ቴሚያ የሚማረው